ክብራትና ክብራን የዩቲዩብ ቻናል የቤተሰቦች ሰአቱን አጫጭር መረጃዎችን ይዤ ቀርብ ያለው እስከ ፍጻሜው አብራችሁ ይቆዩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሲአይኤ ና ለመከላከያ ሚኒስቴራቸው ፔንታጎን ቀጥተኛ ትእዛዝ መስጠታቸው ተነግሯል። ይኸውም የማዱሮን መንግስት ለመገልበጥ ኦፕሬሽን እንዲሰሩ ትእዛዝ ተሰጥቷቸዋል። ይህንን ተከትሎ ታዲያ ሲአይኤ ተልኮውን እየፈጸመ እንደሆነ ሲገለጽ፣ ፔንታጎንም እየተዘጋጀ መሆኑ ተነግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቬንዙዌላውን መንግስት ለመጣል ለሲአይኤ ትእዛዝ መስጠታቸው ተሰማ። በአሜሪካና ቬንዙዌላ መካከል ያለው ውጥረት እየተባባሰ የመጣ ሲሆን ሪካ መንግስትን በቬንዙዌላ የሚገኘውን የማድሮን መንግስት ለመገርሰስ እየተንቀሳቀሰ እንደሚገኝ ተዘግቧል። በአሜሪካ መንግስትና በፕሬዝዳንት ኒኮላስ ማድሮ የሚመራው የቬንዙዌላ አስተዳደር መካከል ቀደም ሲል በቬንዙዌላ መርከብ ላይ በአሜሪካ የደረሰው ጥቃት ተከትሎ የትራምፕ አስተዳደር በቬንዙዌላ መንግስት ሕገ ውስጥ አዘዋዋሪ መንግስት ነው ሲል ከመተቸቱ ጋር በተያዘም በሁለቱ መንግስታት መካከል ከባድ ውጥረት ተፈጥሮ መቆየቱ የሚታወቅ ሲሆን የትራምፕ አስተዳደርም የሀገሪቱን ግዙፍ የስለላ ተቋም ሲአይኤ በቬንዙዌላ የኒኮላስ ማድሮን መንግስት ለመጣል የሚደረገውን ተቃውሞና ጥረትን እንዲደግ ግፍ ቀጥታ ከፕሬዝዳንቱ ትልቅ ተልእኮ መሰጠቱን ፕሬዝዳንት ዶናልድ ትራምፕ ምሽቱን በሰጡት መግለጫ ያስታወቁ ሲሆን ኒውስ ዊክ በዘገባው እንዳስታወቀው የአሜሪካ መንግስት ባለፉት ሳምንታት በቬንዙዌላ መርከቦች ላይ በፈጸመው ተደጋጋሚ ጥቃት ከሀያ ሰባት በላይ ሲዎች ህይወታቸው ማለፉ ሲገለጽ የትራምፕ አስተዳደር እርምጃውን የወሰደው ወደ አሜሪካ አደንዛጭች በህገወጥ ወጥ መንገድ ለማስገባት በሚሞክሩ የአዘዋዋሪዎች ላይ መሆኑንና ራሱን የማድሮ መንግስትን በዚህ ወንጀል ላይ ተሳታፊ እንደሆነ ገልጾ እንደነበር በማስታወስ አሜሪካ ሲአይኤም በመጠቀም በቬንዙዌላ ውስጥ ያለውን የማድሮን መንግስት ለመጣ የሚደረገውን ትግል የምትደግፈው በውጭ ጉዳይ ሚኒስትሯ ማርኮ ሮቢዮ እንዲሁም በሲአይኤው ፕሬዚዳንት ጆን ራትክሊፍ በሚመራው ልዩ ተልእኮ አማካኝነት መሆኑን አስታውቀዋል። ሲአይኤን ለዚህ ተልእኮ ሰጥተዋል ሲአይኤን ለዚህ ተልእኮ ሰጥተዋል ወይ በሚል ምሽቱን መግለጫ እየሰጡ በነበረበት ጊዜ የተጠየቁት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ አሁንም በቀጥታ ትእዛዝ ሰጥቻለሁ ሲል አምነዋል። በዚህ ጋር በተያያዘ የአሜሪካው መንግስት የቬኔዙዌላውን ፕሬዚዳንት ማዱሮ የአደንዛጭ ዝውውር መረቦችን የሚቆጣጠርና የሚያስተዳድር ወንጀለኛ ነው ሲሉ በመክሰስ ማዱሮን በቁጥጥር ስር ለማዋል ተጠቅመዋል የአምሳ ሚሊዮን የአሜሪካን ዶላር ሽልማት ጭምር ማቅረቡን ያስታወሰው ዘገባው አዲሱ የሲአይኤ ተልኮ ደግሞ በቬንዙዌላ የስለላና ክትትል እንዲሁም መረጃን የመሰብሰብ ስራዎችን ከመስራትን ባለፈ ፕሬዚዳንት ማድሮ መንግስት ላይ የሚፈጸመው ጥቃቶችን የመደገፍና የማስተባበር እርምጃዎችንም ጭምር እንደሚደግፍ፣ በቬንዙዌላ ድንበር ውስጥም በመግባት ጥቃት ለመፈጸም ከስለላ ተቋሙ ባለፈ ፔንታጎንም አስፈላጊውን ዝግጅት እንዲያደርግ ከመንግስት በኩል ትእዛዝ መስጠቱን በመጠቆም ጥቃቱ ዋና ዋና ኢላማዎቹም ህገወጥ የተባሉትን የማድሮን መንግስት አስተዳደርና ባለስልጣናትንም ሙሉ በሙሉ መገርሰስ እንደሆነ ተ ተነግሯል። ትራምፕ እዚህ ውሳኔ ላይ መድረሳቸውን በሚመለከት ለቀረበላቸው ጥያቄ ትእዛዙን ለሲአይኤም ሆነ ለፔንታጎን የሰጠሁት በሁለት ምክንያቶች ነው ሲሉ አንደኛው የቬንዙዌላ መንግስት እስር ቤቶችን ባዶ አድርጎ የአሜሪካን እስር ቤቶች ሞልቷል ሲሉ በየጊዜው ወንጀለኛ ይልክብናል የእሱን ወንጀለኛ የምንሰበስብበት ምንም ምክንያት የለም ብለዋል። እዚሁም በህክምና መገምገሚያ በአእምሮ ሕክምና መስጫዎች ቦታዎች፣ እንዲሁም በማቆያ ጣቢያዎችም ጭምር ሁሉም በድንበር በኩል ወደ አሜሪካ እንዲገቡ መደረጋቸው መሆኑን እና ሁለተኛው ምክንያት ደግሞ የቬንዙዌላ መንግስት በከፍተኛ መጠን ወደ አሜሪካ እንዲገባ የሚያደርገውን የአደንዛዥ መጠን በመሆኑ መጠቆማቸው ያነሳው ዘገባው ትራምፕ አስተዳደር ለሲአይኤ ከሰጠው ተልእኮ ባሻገር ከ10 ሺ በላይ የሚሆኑ የአሜሪካ ወታደሮች ቬንዚዌላ ድንበር አቅራቢያ እንዲሰማሩ መደረጉን ተከትሎም ጉዳዩ የአሜሪካንና ና የቬንዚዌላን ውጥረት ከመቀስቀስም ባለፈ በአሜሪካ ምክር ቤት ውስጥም ክፍፍል ጭምር መፍጠሩን ጠቅሶ በአንድ በኩል የትራምፕ አስተዳደር የወሰደውን እርምጃ የሚደግፉ አባላት እንደመኖራቸው አሜሪካን የስለላ ተቋም ሲአይኤን በቬንዚዌላ መንግስት እንዲወድቅ ድጋፍ እንዲያደርግ እንዲሁም የአሜሪካ ባህር ኃይል በቬንዚዌላ ላይ ጥቃት እንዲፈጽም የተሰጠውን ትእዛዝ ዓለም አቀፍ ህግና መርሆችን የጣሰ ነው በሚል ተ ተቃውሞ እንዲነሳበት ሲገል ተቃውሞ እንደተነሳበት ሲገልጹ የትራምፕ አስተዳደር ግን ውሳኔውን በመደገፍ ከማድሮ ጋር የሚደረገው የትኛውም ዲፕሎማሲያዊ ውይይቶችን በማቆማቸው የቬንዝዌላ ሽብርተኞችንና የእጽ አዘዋዋሪዎቹን መስመር እናጠፋለን ሲል ቀጥተኛ ትእዛዝ መስጠቱ ብቻ ሳይሆን ትእዛዝ እንደተሰጠ ፕሬዚዳንቱም ጭምር በይፋ ገልጸዋል። ምንም እንኳን ከትራምፕ አስተዳደር በአንድ በኩል በሲአይ አማካኝነት በቬንዝዌላ የማድሮን መንግስት ለመታገል ኢላማ ያደረገ ተልእኮ ቢሰጠውም በተመሳሳይ አሜሪካን በአካባቢው ያለውን የውሃ ክፍል በሚገባም በቁጥጥሯ ስር ማድረጓ ቀሪው የቬንዝዌላ ድንበር መሆን መሆኑን በመግለጽ አስተዳደሩ በቬንዚዌላ ላይ ጥቃት ለመፈጸም የሚያስችለውን ዝግጅት መቀጠሉን የጠቆመው ዘገባው ሲአይኤ በሰጠው ተልዕኮ መሰረት በቬንዚዌላ ለሚኖረው ሚና በሚመለከት ማብራሪያ ከመስጠት መቆጠቡን ያመለከተው ዘገባው ጨምሮ ጨምሮን በቬንዚዌላ በኩል የማድሮ አስተዳደር የአሜሪካ መንግስት ከሀገሪቱ መንግስት ጋር የነበረውን ዲፕሎማሲያዊ ውይይትና ንግግር ሙሉ በሙሉ ወደ ጎን በመተው ወደ ሀይል እርምጃ ለመምጣት ወስኗል ሲሉም ይህንን አለም አቀፍ ህግና ስርአትን የተጻረረ ነው ብለዋል። በቬንዚዌላ የማድሮ መንግስት በሀገር ውስጥም ከፍተኛ ተቃውሞ የሚነሳበት አስተዳደር መሆኑን የሚታወቅ ሲሆን በ2 ሚኒስትሩ የኖቤል ሽልማት አሸናፊ የሆነችውና ሽልማቱን የቬንዙዌላን መንግስት በመታገል ወሰን የሌለው ድጋፍ እያደረጉ ነው ላለቻቸው ፕሬዚዳንት ትራምፕ የቬንዙዌላ ህዝብ መታሰቢያ እንዲሆን ያደረገችውን የማድሮን መንግስት በመቃወም እና በመታገል የምትታወቀው ማርያም ማዶቻ ሽልማት መመረጧንም ተከትሎ የቬንዙዌላ መንግስት በኖሮ የሚገኘውን ኤምባሲውን ለመዝጋት ከኖርዌይ ጋር ያለውን ዲፕሎማሲያዊ ግንኙነትም ለማቋረጥ መወሰኑም ተነግሯል።